ቢንዬ አለ ማለት ነው። በሕይወት አለ ቢንያ። እንግዲህ የዛን ቀን ከጀርባው የመታው አቤል ነበረ፣ አቤል ነበረ የመታው ማለት ነው። ዛሬም እንግዲህ ጭራሽ ፊቱን ገልጾ አሳየው ማለት ነው ማን እንደሆነ። ቢኒ በሕይወት ማኖሩ ደስ ብሎኛል። ግን ከዚህ የበለጠ ዝቃዩን ባያበዛው እና ቢለቃው ብዬ አስባለኝ። አቶ ያፊት ደግሞ ከታሪኩ ጋር ቁጭ ብለው ስለ የሆነ ሰው ሲያወሩ የፍራታ ሄዳ በር ከፍታ አስገባቻቸው ፖሊሶችን። ከዛም አቶ ያፌት ምንም ነገር ምንም ሳይፈራ ማለት ነው ልቡን ደረቱን ገልብጥ አድርጎ፣ ፖሊሶቹ ምን ልትሰሩ መጣቸው ቤት ድረስ? ለምንድን ነው የመጣችሁት? ተጠርጣሪ ስለሆንክ። ምን አጥፍቼ ነው ተጠርጣሪ የሆነው? ምክንያቱም እሱን እዛ ስሄድ ስትሄድ ታወራለህ። አሁን ተነስ። ለምንድን ነው ሄዶ ጉዳዩ ማለት ካለበት እዚሁ ያልቃል አለ አይ እዛ ነው መሄድ ያለብህ፣ ጣቢያ ሲለ አቶ ታሪኩ ደግሞ የዚህ የቢኒያም አሽከር አለቃ መሄድ አይችልም፣ ጉዳያቸውን እዚሁ ጨርሱ። እንደምንም አንተም ትሄዳለህ፣ እሱ ብቻ አይደለም አለው ማለት ነው። ከዛም እንግዲህ ታሪኩ ለመማታት የሚሆን ሲንጠራራ፣ ተው ተው ታሪኩ፣ እንሄዳለን፣ እኛ ምንም ያጠፋነው ነገር የለም አለና ይዟቸው ሄደ። ከዛን እንትና ያፌትና ታሪኩ ከፊት ከቀደሙ በኋላ ፖሊሱ ኤፍራታን ቆይ ታገኛለሽ ይሆን አላቀን እንደዚህ እንደዚህ አላት ማለት ነው። በእጁ እንግዲህ ዘውት ሄዱ። እዛ ሲጠየቅ እኔ ስለማንም ምን እንደምታወሩ ማቀው ጉዳይ የለም። ደግሞ አንድ ተራ ሰው ጠፋ አልጠፋ እኔ ስለ እሱ ምንም ማቀው ጉዳይ አለ። እሱ በሕይወት ይኖር ይሞት እኔ ምንም ማቀው ጉዳይ አለ። ስለ እሱ ምጠይቁኝ አለ። እኛ የምንፈልገው ቢንያም በሕይወቱ እንጂ ሞቶ አይደለም። ስለዚህ ደግሞ ደውላችሁ ቢኒያም ሞቷል ብላችሁ ላይ ፎቶች ጭምር ይላቃችሁት እናንተ አይደላችሁ? አለ ሰውዬ። እኔ ምንም አላውቅም አልኩ እኮ ስለማን እንደምታወራ አለ። እንግዲህ አቶ ያፌት እመነኝ፣ በእውነት ይሄንን ነገር እንትን ካላልክ በስተቀር ቢኒን ቶሎ ብለህ በሕይወት ካልመለስከው እመነኝ፣ እዝቹ ትበሰብሳት አለ። ይሄ ደግሞ ቃሌ ነው አለው መርማሪው። ከዛ ጨርሻለሁ፣ አሁን መሄድ ትችላለህ ሲለው አቶ ያፌት እንዴት እንዳፈጥጠባቸው አትጠይቁኝ፣ ማለት ነው። ከዛም አሰላሙ አለይኩም ወራህመቱላሂ ወበረካቱ እድና የተከበራቸው ቻናሊ ቤተሰቦች እንዴት ናችሁ? እኔ አለሁ፣ አልሐምዱሊላ። እንግዲህ ቢኒ አለ አልሞተም፣ ደስ ብሎኛል ማለት ነው። ግን ደግሞ አቤላ ነው አስሮ ያሰቃየው ያለው ማለት ነው። አቤል የተረገመ ነው ከያፊት የበለጠ ማለት ነው። በፈጣሪ ኧረ ያፊት ሳይሻል አይቀርም መሰለኝ። እንዴ ፊቱ ራሱ ሲያስፈራ ጭጓጊት እንግዲህ እሱ ነው አዝሮ የሚያሰቃየው። ፊቱን ገልጾ አሳየው ጭራሽ። እንግዲህ ቢኒም አይኑን ገልብጥብጥ አድርጎ እያየው ነበረ። ሉሊት ደግሞ እንግዲህ ፈሷን እንኳን የማትቋጥር ጉድ ቤት፣ እሷን የፈጠረ ፈጣሪ ምን ጉድ እንደሆነች እንግዲህ አላስችል ብሏት ተንቆራጣ ተንቆራጣ ውጭ ወታ። ለገነት ሁሉም ሰው ደብቀውት ነበረ። እሷ ግን ነግራ፣ ምን ምን ልትሰሪ ደወልሽ ደግሞ በጠዋት ስትላት መቼም መርዶ በጠዋት ነው የሚናገረው? ብዬ ነው አይ ደወልኩት። ስትላት የምን መርዶ? ስለ መርዶ አልሰማሽም? ያውልሻ ያ ልጅሽ እንኳን አልነገረሽም አይደል? ለነገሩ ባዳ ባዳ ነው። እዚህም ያሉት ሰምተው ዝም ብለዋል አይደል እንዴ? ቁጭ ብለዋል፣ ግን አንድም ሰው ወጥተው እንፈልገው አላሉም። እያለኝ ስታካጥር እኮ ወደ ጉዳይሽ ምንድን ነው ስትላት ቢኒ ሞቷል እያሉ ነው ስትል፣ እንግዲህ ገነት በቆሟ ዝርር ብላ ወደቀች ማለት ነው። እንግዲህ ሉሊት ምን ይሻልሽ ይሆን እች ሴትዮ ብትሞትስ? እሺ ከዛ ልጇ ቁርስ ሰርቶላት ሲያመጣ እናቱ ዘረረ ብላለች። ወይ ታስለቀሰኝ እና እናቴ እናቴ ሲል ማለት ነው። ከዛም እንግዲህ ሉሊት ማነው እሱ ናታን ዳጋ ደውሎ ስለቢኒ ምን አዲስ ነገር አለ ሲል ምን አዲስ ነገር የለም ወጥቼ ፈልገው ነበረ፣ ግን ደግሞ እናቴ ናሟታል። ምን ሆነች ገኝ? ሲል ማን እንደነገራት አላውቅም ሰምታለችና ራሷን ስታወልቃለች። አሁን ሐኪም ቤት ለወስዳት ነው ሰው የለኝ ምናምን ስልሽ ይመጣው በቃ አለው። ከዛ ጽይ አንቺ ነሽ ደውለሽ ሊነግርሻት ለገኒ እገልሻለሁ እያለሽ ሲጣ አድርጌ እገልሻለሁ። እንደውም ከቢኒያም መጥፋት ጀርባ ያለሽው አንቺ ነሽ እያለች እንግዲህ ጽይ አበደሽ ማለት ነው። አረ ተረጋጊ፣ ምን ታስፈራሪኛለሽ? አሳይሻለሁ አሳይሻለሁ እያለች እንግዲህ ጽይ እንደሆነ ነገር አደረጋት። ቤዛ መከራዋን በላች ማለት ነው። ከዛም በጣም በቃ ገኒን ሐኪም ቤት እንወስዳታለን። ሲል አንታ ማል እንዴ ምን ሆነሃል? ቆይ ከእህት አስበልጠ ገን ገኒን ሐኪም ቤት እንወስዳታለን እህት እዚህ ሲቀይ ታማ፣ አትናገር አትጋገር ምን ሆነሃል? ብላ ፈጠች ቤዛ። ተረጋጊ እኔ ሐኪም ቤት መውሰድ አቅቶኝ አይደለም ቤዛ፣ ነው ጽን፣ ግን ደግሞ ባለፈ ሎሊቲን ሐኪም ቤት ስንወስዳት የሆኑ የሚከታተሉን የእሷ ጠላቶች ነበሩ። ስለዚህ አሁንም ደግሞ ፂን ሐኪም ቤት ይዘናት ብንሄድ እኔ ማንም ሰው እንዲያውቅ አልፈልግም፣ ጉዳታችንንም በቤታችን ይሻላል ብዬ ነው ብሎ ለቤዛ ነገራት ማለት ነው። ከዛም ቤዛ ትንሽ አስቀዛለች። እንግዲህ ጽዬ በጣም ተናዳለች። እኔ በጣም ነው ማፈቅረው ያለሱ ኮ መኖር አልችልም። እንዴት ነው እኔን ጥሎኝ የሚሄደው ቢኒ? ለነገሩ በኔ ላይ ያለው እምነትም ሆነ ተስፋ ቆም ጥጥ ብሎ አልቋል እያለች ጽዬ አተሳሳች እኔ የትም ገብቼ ቢኒ እናመጣልሻለሁ። ነገር ግን ፍቅር እኮ አያልቅም። በዛ ሰዎች ላይ ተስፋ ልትቆርጭ ትችያለሽ፣ ነገር ግን ደግሞ ፍቅር መቼም አያልቅም እያለ እንግዲህ እኔ እናንተ ፊት ደስተኛ ለመሆን ሞክራለሁ፣ ግን እኮ አይደለሁም። እኔ የኔን ጨረቃ መርሳት አልቻልኩም። ሁሌም አፈቅራታለሁ። አንድ ቀን የኔ ትሆናለች ብዬም አስብና ደግሞ አይ አይደለችም እምልና ራሴን አሳመናለሁ እያለ እንግዲህ የፊትን ካገባች ጀምሮ እሱ ቁም ስትሄድ እየተደበቀ ያያታል ማለት ነው። ራሱን ድብቅ አድርጎ ያያታል። አያችሁ እውነተኛ ፍቅር እንደዚህ ነውና፣ ጭራሽ ገነት ቤት ተገናኝተው ዛሬ እኩል ተፋጠጡ። እንግዲህ እሱ ስታየው ተደናበረች። ና ልሄድ በቃ ባሌ ከመጣ ከቤት ያጣኛ ምናምን ስትል ተናደደ። እኔ ስታይ ነው እንደምትጅ ይ እንትን ሳይ ሳይሆን ባሌ እኔ እናንተን አንድ ላይ ካየ ስለሚደብረው በቃ ምን ባሌ ባሌ ትላለች አለ። ከዛም እንግዲህ ገንዬ አታወራ ብቻ ልጇን ስታይ ትንሽ ፈገግ አለች እንበዋ፣ ግን ከአይኗ ውስጥ ይፈሳል ማለት ነው። እንግዲህ ቢኒ በሕይወት እንደሚመለስ ተስፋ አደርጋለሁ፣ ግን ደግሞ አስፈራርቶ ካልገደለው ብዬ ፈራው። ፈራው ይሄ አቤላ በጣም መጥፎ ልጅ ነው። በነገራችን ላይ አይኑ ራሱ በጣም ያስፈራል። ከያፊት የባሰ ነው። የምሬ ነው ምላችሁ ግን ቢኒ ይገለዋል ይሄ አቤላን ማለት ነው። አይለቀውም፣ በእውነት ነው ምላችሁ። ጠብቅ አቤላ፣ ዋጋ ህን እጥፍ አድርጎ ነው የሚሰጥ። ምክንያቱም አሁን አቤላና ቢኒ ምንም አይነት ጸብ የላቸውም። በዚሁ በዚህ ምክንያት ነው እንጂ ምንም አይነት ነገር አቤላና ቢኒ የሚያገናኛቸው ነገር የለም። ቢኒ አቤላ በዚህ ማነው ስሙ በያፊት ጉዳይ አይገባም፣ ግን በዚህ ጉዳይ መሰለኝ እንግዲህ እንደዚህ ሊያደርገው የቻለውና መቼም ያንተ ልትሆን አትችልም። አቤል ከአሁን በኋላ ልታስፈራራት አትሞክር። እሷ የቢኒ ብቻ ናት።